ኪራ እና ጽናት እንግዲህ በመጨረሻም ዛሬ ተሞሽረዋል። እንግዲህ ዛሬ ቀን በጣም ደስ የሚል ነበረ፣ ሰርጋቸው ነበረ። እንግዲህ የእውነት እስከሚመስል ድረስ ሲቀወጡት ሲጨፈሩት ነበር። በሌላ በኩል እንግዲህ የቤት ሰራተኛዋ ትንሿ የምትባለው እንግዲህ መቅለስ ለሷምንም ምንም ደስ አይልም። ምናልባት እንግዲህ በሰርጉ ላይ ወይም ደግሞ በኪራ ላይ ያሰበችው ነገር ሊኖር ስለሚችል ደስተኛ አትመስልም። ያው አንዳንድ ገጸ ባህሪዎች እንግዲህ ያመላክታሉ ደስተኛ እንዳልሆናቸው። እንዲሁም ደግሞ ኪራም ብቻ የምትመለከት ለጽናት ጥሩ አይነት አመለካከት እያሳየች አልነበረም። ይሁን እንጂ ሚዜዎቹም እንግዲህ ድብን ያለ እንቅልፍ ይዟቸው ሄዱ። ልብሳቸውን ለባብ ሰው ዝንጥ ብለው እንግዲህ ወደ ሙሽሪት ቤት ለማሄድ እየተዘጋጁ እያለ ነው ጽናት እንግዲህ የተሞሸረችው ያው ሙሽራ እና ሙሽሪት በአንድ መመዘን ወይም ደግሞ በአንድ እንግዲህ መለባበት ስለሌለባቸው ጽናት ከነሰኒ ቤት ነበረች። ከነሰኒ ቤት እንግዲህ የሚያምር ዝግጅት ተደርጎላት ልብሷንም ብቻ ሁሉ ነገር እንድትቀያይር የሴቶች ሚዜ የነበረው ከነዘኝ ቤት ነው። በዚህ መካከል እንግዲህ የኪራ ሚዜዎችም አሉት፣ እነሱም እንግዲህ ብልጭ ብለዋል። የጽናት ሚዜዎችም እንግዲህ እየተንከባከቧት፣ እንዲሁም ደግሞ ፏፏ እያሉ ነበረ። በዚህ መካከል እንግዲህ ጠዋት ይሆንና ሄኖክ እንግዲህ ወደ ኪራ መኝታ ክፍል ሲገባ ኪራ እንዳልሆነ ነው ተኝቶ ያገኘዋል። እንዴት ነው ልጅ የተኛው በሰርጉ ቀን አሁን በዚህ ቀን ይተኛል እንዴ እያለ ሲቀሰቅሰውም ነበረ። ይሁን እንጂ አንድ ዚህ ሆን ትናንትና እንዴት ነው የተኛው ልጅ እንግዲህ ሲሳሳቁበት ነበረ። ነገር ግን እኔ እኮ አልተኛውም ያው እናንትን ለማሳቅ ብዬ ነው እንጂ በማለት ሄኖክም እንቅልፋም ላለመባል ያደረገው ጥረት ነበር። እንግዲህ በመጨረሻም ከተነሳ በኋላ ኪራ ለባብሰው ወጥተዋል። እየተጨፈረም ነበር እንግዲህ አጅሪት ከገጠር የመጣችውም እንግዲህ ብርቄ ቃወጣላችኋለች መቅደም ቀርገዋለች፣ በወንዶች በኩል ሴቶች በኩል ደግሞ ኒና እንግዲህ ያው እኔ መጨፈር ደስ ይለኛል፣ ግን እዚህ ቤት እንደኖ ሳት ጨፍር የምትወጪ ጽናት ስትል ነበር ሚዜዎቹ ሲመጡ። ይሁን እንጂ ሶሲ ነበረች፣ ያው ሶሲ ደስተኛ አይደለችም ማለት ይቻላል። የመጣችውን ለሰርጉ ብላ ሳይሆን ይቅርታ ብላቸውና ይቅርታ እንዲቀበሉልኝ በሚለው ብላ እንግዲህ ብቻ የሆነ ነገር ነገር ያሰበች ይመስላል። ይሁን እንጂ ሚዜዎቹ ወደፊት ሲሄዱ እሱ አልሄደችም ነበረ። ቁጭ ብላ ቀረች እንግዲህ። ትንሿ መጣችና አልሄድሽም ስትላት አልሄድኩም። ለምን ስትል በቃ የመጣወት ይቅርታ አላቸው ነበር ይቅርታ ብያቸዋለሁ። ከዚህ በኋላ ደግሞ እንግዲህ የፈጣሪ ስራ ነው። እሷም እንግዲህ ኪራን ራሷ እስከምታደርግ ድረስ ልክ እንዳንቺ ስትቅረስለት ነበር ክላት ላይ ጽናትም። ትንሿ ምንም አልገባት። ምን አልሽኝ አለቻት። ለማንኛው ምን ለምን አብረን አንሄድም ከሰርጉ በማለት የሚያምር ልብስ እንግዲህ አልብሳት ወደ ሰርጉ ይዛ ትሄዳለች። እንግዲህ ሶሲ እዛ ከደረሰች በኋላ ምንም እየታየች አልነበረም፣ ነገር ግን ትንሿ ብቅ ብላለች። በዚህ መካከል እንግዲህ አጀሪት እስኪ ስልክ አስደውይ ብላ ያስደውላት ነበረ። ወርቄ ለተሾመ ለመደወል ፈልጋ አስደውላታለች። ያው ቁጥር እንኪ ጻፍ ይሰጥላል ምኑን አውቄው፣ ራስሽ ጻፊ ልኝ እንጂ ነበር ያለቻት። ይሁን እንጂ ከጻፍችላትም በኋላ ተሾመም እንግዲህ በርጎ ለቤርጎ ማደሩ በጣም መራር ስልችት ተብሎት፣ በመጨረሻ በመጨረሻም እንግዲህ ከብርቄ ጋር ስለሚገናኝ በጣም ተደስቶ ነበረ። እንዲሁም ከኋላው ደግሞ በዛብ እየተከታተለው ነበረ። እንዲሁም በዛብ ለመሸወድ የተለያዩ ሙከራዎችን አድርጓል። እንግዲህ ጽናትም ወደ አዳራሹ ሄዳለች ማለት ነው። አባቷን በጣም ተደስቷል። እንግዲህ ይህን ቀን ነበር ምናፍቀው እያለ መልካምኞቱን ገልጾላታል። መላ የድግሱ እንግዲህ እንግዲ የተጠሩት ሰዎች በሙሉ ደስ ብሏቸው እንግዲህ በሚገባ የእውነት ሰርግ እስከሚመስል ድረስ እንግዲህ ጨፍረው ደግሰው በልተው ጠጥ ነው እንግዲህ ያሉት። በዚህ መካከል እንግዲህ ህጽናትም ፋሽብሬት ገብላ ሚናም እንግዲ ቤካፕ እያለች የተቀብተዋለች ውቪዲዮ ስለሆነች ሁሉም ነገር የኔ ተራስ ሆን ለሆነ በቃ እንቢምትው ጽናት እያለች እንግዲህ ጽናት ከየው ስትሟዘዝ ባት ነበረ። ነገር ግን ይህን እንደዛ አይደለም ባክሽ ተረጋጌ ትላታለች። ልጅቷ እራሴን አሞኛል ስትል ነበር እና አረፍት ተታርግ ብዬሽ ነው በማለት እንግዲህ ውድ ውለት ለስለስ ለማድረግ ሞከራ ላይ ህጽናት የሆነ እንጂ እሽ በማለት ተወቻ። እንግዲህ ልብሳቸውን ከለባበሱ በኋላ ሴቶችም አምሮባቸው ምሩ። እንግዲያው እርግዝና ላይ ሚዜናት እሷ ያው እንግዲህ ከመጨፈሩ በሆኑ ትንሽ አረፍት ወስዳለች ማለት አይቻላል። ምክንያቱም ነፍሰ ጡር ስለሆነች ያው መደነስ አይቻልም። እንግዲህ ይቻላል፣ ግን ደግሞ ይከብዳታል በሚለው ቁጭ ብላ ነበረ። ነገር ግን የወንዶች ሚዜዎች እና የሴቶች በጣም ሲጨፍሩት ነበር። እንግዲህ ሁለቱ ድምቀት የነበሩት እንግዲህ በጣም ሲጨፍሩ የነበሩት ናሆም እና ኒና እየተቻሉ አልነበረም። ኒና እና ናሆም በጣም ቀውጥ አድርገውት ሰርጉን ድምቅ አድርገውት ነበረ። በጣም ደስ ይላል እንግዲህ ሰርጋቸው ጽናትም እንግዲህ በመጨረሻም እኔ የቤት ሰራተኛ ሁኜ በመግባቴ ከዛ ቤት ብዙ ነገር ቢደርስብኝም ግን ደግሞ የፍቅር ጥያቄ ስላቀረበልኝ ግራ በጣም ደስ ብሎኛል። በመጨረሻም የራሴ አደረግኩት ከስንት ችግርና መከራዎች በኋላ። እርግጥ ነው የተለያዩ ችግሮች ወደ ህይወቴ ሲመጡብኝ ግን ደግሞ እኔ ጌራን ያጣሁት የመሰለኝ ተሰምቶኝም ነበር። ግን ፈጣሪ ይመስገን ጌራ ጥሎኛል አልሄድም ምንም እኳ ፈተና ቢደራረብብን አብረን ነበር ነው እያለች እንግዲህ ፈጣሪዋን እያመሰገነች ነበረ። በዚህ መካከል እንግዲህ እውነት ነው እያሉ ጓደኞቿም አሞግዘዋታል። ይሁን እንጂ አሁንም ይሄ ሰርግ ይቀወጣል፣ ይበላል፣ ይጠጣል። በቃ ጽዮን ሁሉ ነው እንግዲህ ፏ ዝንጥ ብላ ሄደችው። እንግዲህ የናፈም አባትም ባለቤቱን ይዞ ነበር የሄደው። እንግዲህ እሷም አምሮባታል። ነገር ግን እስኪ ፈጠን በይ ቆየሽ እኮ ምንድን ነው ይላታል። ያው ሰርግ አይደል ትለዋለች እና አምሮብሻል እያለ እንግዲህ ሲያደናንቃት እኔ ሽማግሌ ነኝ፣ ማን ላይ ነው በዚህ ምናምን ስትል ነበር። እሱ ደግሞ ብቻ ማብላል ብሎ እንግዲህ ጥባት ነው ይሄው። በሰርጉ ላይ እንግዲህ በጣም የሚያስተናግዱ የነበሩት ሰዎችን እንግዲህ ማኪ ወይም ደግሞ የሰን የትና የናሆም አባት ነበሩ። በደንብ የሚያስተናግዱት፣ ምግቡንም የአንዳንዱ ነገር የሚቆጣጠሩት እነሱ ነበሩ። ለሚዜዎቹ ምግብ የሚሰጧቸው፣ እንዲሁም ደግሞ ለሙሽራ በተለይ የናሆም አባትና የሰን የት እንግዲህ ቀጥ አድርገው ድግሱን ሲንከባከቡ እንዲሁም ደግሞ እንግዳ ሲቀበሉ ነበረ በዚህ መካከል እንግዲህ ጊዜዎችም ከበሉ ከጨፈሩ ከጠጡ በኋላ እንግዲህ ዝፈኑ ተብለው ማለት ነው ኪራ ለጽናት ዘፍኖላታል ደስ የሚል ዘፈኑ እንግዲህ ዘፈነላት እሷም እንግዲህ ዘፍናለታለች ማለት ነው በተቃራኒው ምክንያቱም ያው ዝፈኝ ይባላል መሰለኝ እንግዲህ ሙሽራ ላይ ምናምን እንደዛለ እንዴ የምታገቡ ሰዎችን በግድኑ ዝፈኑ ይባላል ጎድና ያው ትላላችሁ ሆኖም እንግዲህ ሁለታቸው ከዘፈኑ በኋላ ከቀወጡትም በኋላ ደስ ብሏቸዋል አሁንም እንግዲህ እንደዚህ ቁጭ ብለው እያወሩ ያው መንቀሳቀስ ስለሚኖር በዛ እንግዲህ ወደ ሰርጉ ለምን አላስገቡኝ ምን ወረቀት ለምን አምጣሉኝ ያ ተሰማ ከኔ በምን ተሽሎ ነው ያስገቡት እያለ ይፎክራል ቅዱስም እንግዲህ ነበረ አእምሮበት እርቅም እንግዲህ ያው ተሾመን ስላገኘችው በጣም ደስ ብሏታል ሁሉም ነገር በጣም ናፍቆኛል እንደው መስኩ ገጠሩ ከብቱ እንደው የበዛብህ ዱላ ሳይቀር ሁላ ነው እንግዲህ ናፈቀው፣ ትለዋለች ተሰማ። ይህንን ስትለው እንግዲህ በጣም ነበር የተናደደው። ተናደደው እኔ አንቺን ብዬ ከዛ ድረስ መጥቼ እንዴት ነው ደግሞ ተሰማ የምትይው ብሎ እንግዲህ አዝኖባታል። ለማንኛውም እስኪ አንድ ጨቃጨቅ ነው አሁን፣ ተነስና ምግብ እንብላ በማለት ወደ ውስጥ ይዘው ትሄዳለች። ወደ ውስጥ ይዘው ከሄደች በኋላ እንግዲህ ብዙ ነገሮች ሲካሄዱ ነበረ። ትናንትና ከራም እንግዲህ በቃ እስኪ እንንቀሳቀስ ብለው እንግዲህ ቦታ ለመቀየር እየተነሱ እያሉ ምሩ እንዲሁም ከአማቷ ጋር ወደ ኋላ ትቀራለች። እንግዲህ አማቷ አለምዬ በጣም ደህና ሰው እና ጥሩ ሰው ሆናለች። እና ያው እንግዲህ እየጨፈረ በመካከል እየሄደ የአያታል ሚስቱን ስላልጨፈረች እንግዲህ ከፍቶት ነበር። ያው ከኛ ጋር ነው የቀወጠው። ይሁን እንጂ የአያታል ምንም ነገር እንዳትሆንበት በጣም ነው እየተንከባከበት ነበረ። ከዛ እንግዲህ አማቲቱ ደግሞ አሁን ጥሩ ሰው ሆናለች። ደስ ይላል እንግዲህ መታረቃቸው። እሷ ነበረች ከጎኗ ያለችው። እንግዲህ ጽዮንም ምንም አይነቸው ችግር ስትፈጥራ ላይ ያዋት እስካሁን አለምም እንግዲህ ከምሩ ጋር በመቆም አይዞሽ እያለች አልነበረ። ይሁን እንጂ ወደ ሁለታቸውም እንግዲህ ወደ ውስጥ መሄድ ፈልገው እንግዲህ ማኬ ስንሄድም እንዴት ነው ያማረባት ጭህት እያለች በጣም ስትመኝላት ነበረ። የሚዜ ልብስ ማይታ ወደ ውስጥ ከገቡ አይቀር እንግዲህ ተሰማ እንግዲህ አይቷቸዋል። ብርቅና ተሰማ ከአንድ ላይ እንደሆኑ በዛብህ በዚህ መካከል እንግዲህ ሽጉጥ ነበር ያዘው ሸጉጡን እንግዲህ ደቅኖባቸዋል። እንደገና የውጽናትና ኪራ ከሚዜዎቻቸው ጋር ፊትለፊት ሲሄዱ እንዳጋጣሚ ሆኖ እና ቅዱስ ወደ ኋላ ይቀራል። ምክንያቱም ምሩን በጣም እያመማት ስለነበረ እንግዲህ ለመነሳትም እየሞከረ ስለነበር ለመደገፍ ነው እንግዲህ ደህና ነሽ በማለት የተከተላት ግን፣ ቅዱስ ወደኋላ በሚቀርበት ቅጽፈት አቶ ተሰማ ከችላል። እነ ብርቄ ደግሞ ምግብ ሊበሉ ወደ ውስጥ ሲሄዱ ፊት ለፊታቸው መሳሪያ ይደቅንባቸዋል። እኔ ተሰማ እንዴት ነው? እኔ በዛብ እንዴት ነው እንደዚህ? አንተ ጓደኛ የሸወር ከይበ ማለት እንግዲህ ይህን ሁሉ ዓመታት እና ጊዜ ስትሸውደ የነበረ በማለት እንግዲህ መሳሪያ ሲያወጣባቸው ቅዱስ ለመከላከል ይሞክራል። በዚህ በመሀላቸው ገብቶ እባክህ ተረጋጋ ተረጋጋ ሲለዋል እንግዲህ ሲጀመር ተሰማ ፈሪ ነው። እንግዲህ በዛብህም እንግዲህ በንዴት አንተ ቀብ የምላ ሲል እና ከቅዱስ ላይ ይተኩስበታል። ቅዱስን እንግዲህ ተተኩሶበታል። በሚያሳዝን ሁኔታ እንግዲህ ማንም ያየው አልነበረም። ዓለምዬ እንዲሁም ደግሞ የሰኔት ነበረች ያየችው እንጂ የሰኔት እንግዲ እንደምንም ሮጣ ቅዱስ በማለት እንግዲ በጣም ይዘው ነበረ። ምክንያቱም ቅዱስ መልካም ሰው ስለሆነ ስለምታውቅ እንግዲህ ምሩ መሬ ብላለች። እንግዲህ በድንጋጤ ምናልባትም ልትወልደው ትችላለች። ቅዱስ ግን ምንም መሆን የለበትም። ቅዱስ መዳን አለበት። እንግዲህ ደራሲው ፍትህ እንዴ ስላላችሁ በሰርግ ቀን እንዲህ ሞት የለም፣ ሞት መኖር የለበትም። በተለይ ደግሞ ቅዱስ መኖር አለበት። እና ብቻ እንግዲህ ፅናት ድራማ እንግዲህ እንዲመስል ነበር። ደግሞ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቅዱስ እና መሩ እንግዲህ ሰላሙን ያውርድላችሁ እንላለን፣ ማለት ነው። እኛ በበኩላችን ላይክ አድርጎ ከወደዳችሁት ቪዲዮ